በአማራ ክልል በበጀት ዓመቱ 9 ወራት ከ20 ሺ ኪሎ ግራም በላይ የኦፓል ማዕድን ምርት በማዕከላዊ ገበያ በኩል ለውጭ ገበያ ማቅረብ መቻሉን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። በተጨማሪ 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረብም ተመላክቷል። የቢሮ ኃላፊ አቶ ኃይሌ አበበ ለኢዜአ እንደገለጹት ለውጭ ገበያ ከቀረበው የኦፓል ማዕድን ምርት ከ7.4 ሚሊዮን በላይ የአሜሪካ ዶላር ገቢ ተገኝቷል። በዚህም ክልሉ ሀገሪቱ የውጭ ምንዛሬ እንድታገኝ የበኩሉን አስተዋጽኦ ማድረጉን አንስተዋል። በቀሪው ሩብ የበጀት ዓመትም ተጨማሪ እሴት የተጨመረበት የኦፓል ምርት ለውጭ ገበያ ለማቅረብ ጥረት እየተደረገ መሆኑን ገልጸዋል። ኢትዮጵያ ከፍተኛ መጠን ያለው የቡና ምርት ለውጭ ገበያ በማቅረብ ከዘርፉ ከፍተኛ የውጭ ምንዛሬ እያገኘች ትገኛለች። በቡና ኢንቨስትመንት የተሰማሩ ድርጅቶችም ጥራቱን የጠበቀ ቡና በመላክ ገቢውን ከፍ ለማድረግ እየሰሩ መሆኑን ይናገራሉ። ተጨማሪ አለን። የኢትዮጵያ ምጣኔ ሀብት የጀርባ አጥንት እንደሆነ የሚነገርለት የግብርናው ዘርፍ እድገት በምርትና ምርታማነት ላይ የተመሰረተ ነው። ሀገሪቱ ከፍተኛ የውጭ ምንዛሬ ከምታገኝባቸው ምርቶች መካከል ቀዳሚው የኢትዮጵያ ቡና በአሁኑ ወቅት በሀገር ውስጥና በዓለም አቀፍ ገበያ ተፈላጊነቱ እየጨመረ ይገኛል። ምርቱን ለውጭ ገበያ የሚያቀርቡ ተቋማትን በርክተዋል። በዚህም ለበርካቶች የስራ እድልንም እየፈጠሩ ይገኛሉ። ቡና እያስገባን ያለ ነው። ከጅማ አካባቢ ነቀምት ከይርጋ ጨፌ ከሲዳማ አካባቢ ነው የምናስገባው። ከአቅራቢዎች የምንቀበለው ጥሬ ቡና ነው። እዚህ ከገባ በኋላ ያው በደረጃ ነው፣ የራሱ ደረጃ አለው። ያንን ደረጃ ይመጥናሉ የሚለውን ነገር ደግሞ እኛም እዚሁ ላቦራቶሪም ስላለ በላቦራቶሪ ቼክ እናደርጋለን። እንዳሁን በብዛትኛ ወደ ውጭ የምንልከባቸው ሀገሮች ወደ ኮሪያ፣ ቻይና፣ ጃፓን፣ አረብ እምሬት፣ ወደ አረብ ሀገር እና ወደ አሜሪካንም ይላካሉ። የቡናን ጥራት ሊወስኑ የሚችሉ ክላይሜቱ ይወስነዋል። ያየ ንብረቱ፣ አልቲቲዩዱ፣ ሶይሉ እና ቴምፕሬቸሩ። ድርጅቱ እንግዲህ አሁን ከተመሰረተ ኦልሞስት ወደ ስምንት ወር አካባቢ ነው። በዚህ ሂደት ውስጥ ግን ያው ለአካባቢው ማህበረሰቡም ሆነ ለሌላውም ጥሩ የስራ እድል የፈጠረበት እንትን አለ። ባለፉት አምስት አመታት የቡና ምርታማነትን ለማሳደግ በተከናወኑ ስራዎች አመታዊ የቡና ምርት መጠንን ከነበረበት አምስት መቶ ሺ ቶን በእጥፍ ማሳደግ ተችሏል። ከገበያ አንጻርም ባለፉት ዘጠኝ ወራት ከቡና ወጪ ንግድ ከአንድ ነጥብ ስምንት ቢሊየን ዶላር በላይ ገቢ ተገኝቷል። ታዲያ ለውጭ ገበያ የሚቀርበው ቡና በርካታ ፍተሻዎችና የጥራት ስራዎች ይከናወኑበታል። ሁለት አይነት እንትኖች አሉ ቡናዎች አሉ። የታጠበና ደረቅ ደረቅ ቡና ሲሆን ቀጥታ ከዲስትሪ የወጣው አልፎ ግሬደር ነው የሚገባው የታጠበ ደግሞ ሲሆን ሀለርና ፖሊሸር የሚባሉ ማሽኖች አሉ። የቡናውን ሸሚዙን ሚዙን የሚፈለፍሉልን ፖሊሽ የሚያደርጉልን ማለት ነው። ልክ በእነኛ ፕሮሰስ ካለፈ በኋላ ግሬደር ላይ ይመጣል። ግሬደር ቡናዎቹን እስክሪን ነው የሚለያቸው በሚፈለገው ደረጃ የቡናና ና ሻይን ስታንዳርድ በጠበቀ መልኩ መውጣት ያለባቸው። ፕራይመሪና ሰከንዳሪ ዲፌክቶች አሉ። እነሱን ሙሉን እኛ በምንሰጠው ፕሮግራም ፓራሜተር ለዩቱ ያወጣልንና ና ፋይናል ላይ ይደርሳል ማለት ነው። እኛ በቀን ቢያንስ ከሶስት እስከ ሶስት ተኩል ኮንቴነር እንሰራለን። ይህን ደግሞ ወደ ወር ብንቀይረው እንኳን ቢያንስ ሀያ ስድስት ቀን እንኳን ብንሰራ ወደ ሰባ ሰማንያ ኮንቴነር አካባቢ ይህና ያው ኤክስፖርት ያደርጋሉ ደንበኞች ከስተመሮቻችን ማለት ነው። በርካታ ስኬቶች የተመዘገቡበት የቡና ዘርፍ ከግብይቱ ጋር ተያይዞ የሚነሱ ችግሮችም አሉ። ስራ በምንሰራበት ሰዓት የመብራት መቆራረጥ አለ። ይህን የመብራት መቆራረጥም ደግሞ እንደምንም ብለን ያው ከተቋቋም እናንተን ካልን በኋላ ስራውን ሰርተን ካጠናቀቅን በኋላ ለኤክስፖርት ካዘጋጀን በኋላ በዚህ ሂደት ውስጥም ደግሞ በሚመለከተው አካልም አንዳንድ የመዘግየት ነገሮችም አሉ። ኢትዮጵያ በቀጣይ የቡና መዳረሻ ሀገራትን ቁጥር የመጨመር እቅድ ያላት ሲሆን ዘመናዊ የቡና መስኖ ልማትና በማሽን የታገዘ የቡና ለቀማ በማካሄድ የሚገኘውን የቡና መጠንም ለመጨመር በስፋት እየተሰራ ነው። ቀጥለናል። በኢትዮጵያ በጨርቃ ጨርቅ ዘርፍ ያለው የግል ባለሀብቱ ተሳትፎ በከፍተኛ መጠን እየጨመረ ይገኛል። ተቋማቱ ምርቶቻቸውን ለሀገር ውስጥና ለውጭ ገበያም እያቀረቡ ይገኛሉ። የስፖርት ትጥቆችን በስፋት በማምረትና ለሀገር ውስጥና ለውጭ ገበያ በማቅረብ ስኬታማ መሆን የቻለን ፋብሪካ ተሞክሮ ምክትል ስራ አስኪያጁ ከራሳቸው አንደበት ተከታትለን። መለስ ናትናኤል አስማማው ሲሳ ምክትል ስራ አስኪያጅ እና ኦፕሬሽን ማናጀር ሀብቴ ጋርመንትና ፕሪንቲንግ የተመሰረተው የዛሬ 14 ዓመት ነው፣ በመስራቹ ሀብተስላሴ ገብረ ክርስቶስ ማለት ነው። ያው መጀመሪያ ላይ የህትመት ውጤቶችንና እንዲሁም ደግሞ የስፌቶችን ይዞ ነው የተመሰረተው። ላለፉት 14 ዓመታት የተለያዩ ምርቶች እናምርታለን። በስራችንም አሁን በድርጅቱ ስር ሁለት የንግድ ምልክቶች አሉን። አንደኛው ዋናው ስፖርት የሚባል ሁለተኛው ደግሞ ኩርተ የህፃናት አልባሳት የሚባላለን ሰው ከዛ ውጪ ሁለት የማምረሻ ቦታዎችም አሉን ማለት ነው። አሁን የተገናኘበትን ጨምሮ በአጠቃላይ ወደ ሶስት መቶ ሰራተኞችን የሚያስተዳድር እንዲሁም ደግሞ በዲስትሪቢሽን ቻናል ደግሞ ወደ ከተማ ውስጥ ወደ 15 17 አካባቢ የህፃናት ሱቅ እንዲሁም ደግሞ በኮርት አስር የሚተዳደሩ እንዲሁ ደግሞ የዋናው ሾፖችን የያዘ ካምፓኒ ነው ማለት ነው። አፍሪካ ውስጥ ኦልሞስት ከአምስት ስድስት ሀገሮች አሉን። ከላይቤሪያ፣ ሴንትራል አፍሪካ፣ ካሜሮን እንዲሁም እዚህ ሳውት ሱዳን ላይ የተወሰነ ደግሞ ወደ ጋና አካባቢ ደንበኞች አሉን ማለት ነው። አፍሪካ ውስጥ ወደ ሰሜን አሜሪካ ላይ ደግሞ አሜሪካ ላይ ራሱ የኢትዮጵያን ፌስቲቫሎች አሉ። እዛ ላይ እንሳተፋለን። የተለያዩ የስፖርት አካዳሚዎችን እኛ ኪት ሰፕላይ እናደርጋለን ማለት ነው። በአነስተኛ ዋጋ ከፍተኛ ጥራት ያለው ደንበኛው በፈለገው መጠን ከስተማይዝ ማድረግ የሚችላቸው ወይም መቀየር የሚችላቸውን ፕሮዳክቶች ማምረት ይችለናል። ያ ለጤና ቡድኖች ብቻ አይደለም ወይ ደግሞ ዝቅተኛ ላለው ሳይሆን ፕሪሚየር ሊግ ላይ ያሉ ክለቦችም ትልቁ ችግራቸው የነበረው አንዱ እሱ ነበር። አንድ ተጫዋች የሚፈልገውን ትጥቅና ማሊያ በሚፈልገው ሳይዝ በሚፈልገው ከለር ማስመረት አንድ ክለብ በጣም ይቸግር ነበር። ያንን መፍታት የቻለ ልዩነት ማምጣት የሚችሉ ቴክኖሎጂዎችም ስለምንጠቀም በዛ ምክንያት የኛም ፕሮዳክት የተለየ አድርገዋል ማለት ነው። ኢትዮጵያ ውስጥ በጣም ብዙ ናቸው። ለመጥቀስ እንኳን እንደው ተጫዋቾች እንኳን ባይሆኑ በቅርቡ የጠቅላይ ሚኒስትር ጽሕፈት ቤት የካፍ ራት ግብዣ ነበር፣ ኢትዮጵያን ቤድ ያደረገችበት ማለት ነው። እዛ ላይ ጠቅላይ ሚኒስትራችን ለጆን ኢንፋንቲኖ የሰጠው ማሊያ የእኛን ማሊያ ነበር፣ ለ17 ዓመት ለብሔራዊ ቡድን የሰራ ነው። እሱን አንድ መጥቀስ እንችላለን። ኢትዮጵያ ውስጥ እንግዲህ የእኛ ራሳችን የብራንድ አምባሳደሮቻችን ብለን ካስቀመጠናቸው አሁን ሽመልስ በቀለ የኛ ብራንድ አምባሳደር እንዲሁም አሸናፊ ግርማም የእኛን ማሊያዎች ይጠቀማሉ። ከዛ ውጪ ትልልቅ ክለቦች ላይ አሁን ወደ ሰባት የኢትዮጵያ ቲሞች ስለሚጠቀሟቸው እዛ ውስጥ የሚጫወቱ የኢትዮጵያ ፕሪሚየር ሊግ ያሉ ትልልቅ ቲሞች ይጠቀማሉ። እንዲሁም ጠቅላይ ሚኒስትሩና ታዋቂ የአፍሪካ ተጫዋቾች ተጫውተው ነበረ ኳስ ታስታዎች ከነበረ እዛ ላይ በሙሉ እኛን ኪቱን ሰፍ ላይ ያደረግ ነው። ስለዚህ ከነካኑ ጀምሮ እዛ ውስጥ የነበሩት ቲሞች በሙሉ የእኛን ማሊያ ለብሰውታል ማለት ነው። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ የግብይት መረጃ ነው የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ131 ብር ከ85 ሳንቲም እየገዛ በ134 ብር ከ49 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት የያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።